ይህንን መርሃ ግብር በየስራ ቦታችሁ በየመኖሪያ ቤታችሁ ሆናችሁ በእምነት የምታደምጡ የቅዱሳኑ ረድኤትና በረከት ከእናንተ ጋር ነው። እንዲሁም ከጠላታችን ከዲያብሎስ እስራት እንፈታለን፣ ከያዘንም ደዌ እንድናለን። ሁላችሁም የሰንበት ሚዲያ ዩቲዩብ ቻናል ተከታታዮች በሀገር ውስጥም በሀገር ውጭም ያላችሁ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 እንኳን በኅዳር 23 ቀን ታስቦና ተከብሮ ለሚውለው ለቅዱስ ጊዮርጊስ ወርሃዊ መታሰቢያ በዓል በሰላም አደረሳችሁ አደረሰን። የሊቀ ስማዕታት ቅዱስ ጊዮርጊስ ታሪክ ባጭሩ። እኔን የሚጠብቀኝ ቅዱስ ጊዮርጊስ እናንተንም ከክፉ ነገር ይጠብቃችሁ፣ አሜን። ጊዮርጊስ ማለት ኮከብ ብሩህ፣ ፀሐይ ማለት ነው። ከሰማዕታት ቅዱስ ጊዮርጊስ ሀገረ ፍልስጤም ልዩ ስሙ አደዳ ሲሆን የተወለደው በ277 ዓመተ ምህረት ጥር 20 ቀን ነው። አባቱ ዞሮንቶስ ወይም አንስጣቴዎስ የልዳ መኳንንት ሆኖ ተሾሞ ይኖር ነበር። እናቱ ቴዎብስታ ወይም አቅሌሳያ ከቅዱስ ጊዮርጊስ ሌላ ማርታና እሴያ የሚባሉ ሁለት ሴት ልጆችን ወልዳለች። ቅዱስ ጊዮርጊስ አስር አመት በሆነው ጊዜ አባቱ ስለሞተ ሌላ ደግ ክርስቲያናዊ መስፍን ወስዶ አሳደገው። መስፍኑም በጦር ኃይል አሰለጠ ነው ሀያ አመትም በሞላው ጊዜ መስፍኑ የአስራ አምስት አመት ቆንጆ ልጅ ነበረችው እና እርሷን አግብቶ ሀብቴን ወርሶ ይኖር ብሎ ድግስ ሲያስትግስ ጌታችን ቅዱስ ጊዮርጊስን ለዚህ አላጨውም እና የመስፍኑን ነፍስ ወሰደ። ቅዱስ ጊዮርጊስም ሀዘኑን ጨርሶ ወደ ቤሩት ሀገር ሄደ። በቤሩት ደራጎንን ያመለኩና ሴት ልጆቻቸውን ይገብሩለት ስለነበር ሰማዕቱ ደራጎንን በኃይለ መስቀል ድል ነስቶት ህዝቡን ወደ አምልኮተ እግዚአብሔር አስገብቷቸዋል። ወደ ፋርስም ቢመለስ ዱዲያኖስ ሰባ ነገስታትን ሰብስቦ ሰባ ጣዖታትን አቁሞ ሲሰግድ ሲያሰግድ ቢያገኛቸው ለሃይማኖቱ ቀናኤ ነውና ከቤተ መንግስቱ ገብቶ በከሃዲያውያኑ ሰብአዊ ነገስታት ፊት ክርስቲያን መሆኑን በመመስከር ጌታችንን የመድኃኒታችንን የኢየሱስ ክርስቶስን አምላክናት መሰከረ። ድዶ ያነሱም ማንነቱን ከተረዳ በኋላ አንተማ የእኛነ በአስር አገር ሾማሃለው፣ የኔን አምላክ አጵሎንን አምልክ አለው። ቅዱስ ጊዮርጊስም ሹመት ሽልማትህ ለአንተ ይሁን፣ እኔ አምላክ የኢየሱስ ክርስቶስን አልክደውም አለው። በዚህ ጊዜ ዱዳያኖስ እጅግ ተናዱ። ብዙ አሰቃቂ መከራዎችን አደረሰበት። ቅዱስ ጊዮርጊስ ግን ጌታችንን ይህንን ከሃዲ እስካሳፍረው ድረስ ነፍሴን አትውሰዳት በማለት መከራውን ይታገስ ዘንድ ለመነው። እግዚአብሔርም ጸሎትን ሰምቶ ፈቃዱን ይፈጽምለት ብዙም በመከራው ሁሉ ጽናትን ሰጥቶታል። ሶስት ጊዜም ከሞት አንስቶታል። ቅዱስ ጊዮርጊስ የደረሱበት እጅግ በጣም አሰቃቂ መከራዎች የሰው ልጅ ሕሊና ሊያስባቸው እንኳ የማይችላቸው ናቸው። በመጀመሪያ ዱዲያኑስ በእንጨት ላይ ከሰቀለው በኋላ ሥጋውን በመቃን አስፈተፈተው። ረጃጅም ችንካሮችን ያሉበት የብረት ጫማ ጫምቶት ሄዳለው ጌታችንም ቅዱስ ሚካኤልን ልኮለት ፈውሶታል። ዳግመኛም በሰባ ችንካሮች አስቸንክሮ በእሳት አስተኩሶ አናቱን በመዶሻ አስቀጥቅቶ በሆዱ ላይ የድንጋይ ምሰሶ አሳስሮ እንዳንከባለሉት አደረገ። ስጋውንም በመጋዝ አስተልትሎ ጨው ነሰነሰበት። ስጋውም ተቆራርጦ መሬት ላይ ወደቀ። ጌታችን መድኃኒታችን ኢየሱስ ክርስቶስ በመንፈቀሌሊት በእጁ ዳሶ ከፈወሰውና ገና ስድስት ዓመት ለስሜት ትጋደላለ። ሶስት ጊዜ ትሞታለ፣ በአራተኛውም ታርፋለ ካለው በኋላ በመከራውም ሁሉ እርሱ እንደማይለየው ነገረው። ድኖ ያነስም ቅዱስ ጊዮርጊስን ከዚያ ካደረሰበት አሰቃቂ መከራዎች ሁሉ ድኖ ፍጹም ጤነኛ መሆኑን በተመለከተ ጊዜ እጅግ ደንግጦ የሚያሸንፍልህ ቢኖር ብዙ ወርቅ ሰጠዋለሁ ብሎ ተናገረ። አትናቴዎስ የተባለ መስሪ ወይም ጠንቋይ አንዲት ላም በጆሮዋ ለሁለት ተሰንጥቃ ስትሞት ለንጉሱ አሳየው እና ቅዱስ ጊዮርጊስን እንደሚያሸንፍም ምልክት አሳየ። ንጉሱም ያሸንፍልኛል ብሎ ደሳ ነው። መስሪውም ሆድ በጥብጦ አንጀቱን ቆራርጦ የሚገድል መርዝ ቀምሞ አስማተ ሰይጣን ደግሞበት እንዲጠጣው ለቅዱስ ጊዮርጊስ ሰጠው። ቅዱስ ጊዮርጊስ ግን ስመ እግዚአብሔርን ጠርቶ ቢጠጣው እንደ ጨረቃ ደምቆ እንደ አበባ አሸብርቆ ተገኝቷል። በዚህም ጊዜ ጠንቋዩ ማረይ ብሎ ከእግሩ ስር ወደቀ። ወደ ከሃዲውም ንጉስ ተመልሶ አምላኬ ከሞታ ዳነኝ በማለት መሰከረ። ንጉሱም ዳግመኛ በብረት አልጋ አስቸንክሮ ከበታቹም እሳት አነደደበት። ነገር ግን እሳቱ ደሙ ሲንጠባጠብበት ጠፍቷል። ጌታችንም ፈወሰው። ከዚህም በኋላ ድሪያኖስ ቅዱስ ጊዮርጊስን ኢየሱስ አምላክ መሆኑን አሳየኝ ቢለው የለመለሙትን እጽ አድርቆ የደረቁትን ደግሞ አለም ድሞ ከሞቱ አራት መቶ ሰላሳ ዓመት የሆናቸው ሙታና አስነስቶ አሳይቶታል። ነገር ግን ንጉሱ ልቡ ክፉ ነውና በረሃብና በጽም ይሙት ብሎ ምንም ከሌለበት መበለስ ቤት አሳስሮታል። እርሷም የሚቀመስ ስትፈልግ ቤቷን በእህል አትረፍርፎ የታሰረበትን ግንድ ማለትም የቤቱን ምሰሶ አለምን ሞታል። ልጇም ጆሮ የማይሰማ ነበርና ፈወሰላት። መበለቲቱንም ከነ ልጆቹ አጥምቋቸው መልአኩ ቅዱስ ሚካኤል ከእስራቱ ፈቶት ተመልሷል። ዳግመኛም ንጉስ ዱዲያኖስ ጭፍሮቹን በመንኮራኮር ፈጭታችሁ አጥንቱን ደብረ የድራስ ተራራ ላይ ወስዳችሁ ዝሩት ብሎ አዘዛቸው። ጭፍሮቹም የቅዱስ ጊዮርጊስን ስጋ በመንኮራኩር ፈጭተው ወስደው በተራራው ላይ ብረጩት። ስጋ ያረፈበት ሳር ቅጠሩ፣ ድንጋይ እንጨቱ ሁሉ ጊዮርጊስ ቅዱሱ ለእግዚአብሔር ጊዮርጊስ ሰማዕቱ ለእግዚአብሔር እያሉ አመስግነዋል። አሁንም ጌታችን ለሶስተኛ ጊዜ ከሙታ አስነሳውና ስጋውን ፈጭተው በተራራ ላይ ስጋውን በትነውት ወደ ንጉሱ የሚመለሱትን ወታደሮች በመንገድ ከኋላቸው ሄዶ ደረሰባቸውና ቆዩኝ፣ ጠብቁኝ አላቸው። እነርሱም እጅግ ደንግጠው ይህ እንዴት እንደሆነ ሲጠይቁት አምላኬ ከሞት አዳነኝ አላቸው። ጭፍሮቹም እጅግ ደንግጠው ከእግሩ ስር ወድቀው ይቅር በለን ብለው በአምላኩ እንደሚያምኑ መሰከሩለት። ቅዱስ ጊዮርጊስም ከመሬት ላይ ውሃ መንጭቶ በጸሎት ጌታችንን ቢጠይቅ ቅዱስ ዮሐንስ መጥምቁ መጥቶ አጥምቋቸዋል። እነርሱም በንጉሳቸው ፊት ሄደው ስለ ጌታችን በመመስከር በሰማዕትነት አርፈዋል። ታርፈዋል የሊቀ ሰማዕታት የቅዱስ ጊዮርጊስ ረድኤት በረከቱ ከሁላችን ጋር ይሁን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስም እስከ ዘለዓለሙ አሜን። ወስባት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባን ካገቡት ይልቅ የዳሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግልህን አላፍ መላእክት እያሳሰብ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን ትጉሃን፣ መላእክት ፍጹማን እንደናግል እንዲሁም ደጋጎች መነኩሳት ወይ ልጃዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኮ